ቅድሚያ ለገበያ በገበያ ውስጥ ደግሞ ቅድሚያ ለዋጋ ይሰጣል። ጥብቅናው ለገበያ ብቻ ሆኖ የሚቆም አይደለም። ፍልስፍናው ጠርዝ ድረስ የሚሄድ እንደመሆኑ መገለጫው የገበያ አክራሪነት ነው። ይህ በጣም እጅግ በጣም በቁንጽሉ ሲገለጽ ነው ታዲያ። እናም ይህ ኒዮሊበራሊዝም ነው። በኢኮኖሚ ውስጥ የመንግስት ሚና የላላ እንዲሆን ብቻ አይደለም፣ የኒዮሊበራል ፍላጎት በዚህ አይረካም። ይልቁንም የመንግስት ሚና ከበረኛነት ከዘበኛነት ያለፈ ሊሆን አይገባም። ሌላውን ገበያና ግብይቱ ራሱን በራሱ እያረመ ይሄዳል። ስለዚህም የመንግሥት ፈርጣማ ክንዶች በገበያና ኢኮኖሚ ውስጥ ሊኖሩ አይገባም ይላል። በዓለም የተለያዩ አይነት የኢኮኖሚና የፖለቲካል ኢኮኖሚ አስተምህሮቶች አሉ። አንዳንዶቹ በእርግጥ ከስመው፣ ደግሞ ሌሎቹ የመክሰም ዳርቻ ላይ ደርሰው የኢኮኖሚክስና የፖለቲካ ሳይንስ ትምህርቶች ውስጥ ብቻ ጎልተው ይሰማሉ። እንደገና ሌሎች ደግሞ በተለያዩ ሀገራት ውስጥ መንግስታት በኢኮኖሚና በፖለቲካ መርህ አቅጣጫነት ይከተሏቸዋል። ከነዚህ አንዱ የሆነውና በሊበራል ኢኮኖሚ ፍልስፍና ውስጥ ጫፍ የረገጠው አተያይም አሁን በአሜሪካና በተወሰኑ የምዕራባውያን ሀገራት ውስጥ ህልውናው እንደ ገዘፈ የሚገኘው ኒዮሊበራሊዝም ነው። ከንግዱ ዓለም የመጡት ባለብዙ ኩባንያዎች ባለቤቱ ቢሊዮነሩ ዶናልድ ትራምፕም የኒዮሊበራሊዝም ፖለቲካል ኢኮኖሚ ጥብቅ ተከታይ መሆናቸው እርግጥ ነው። አሁን እየተሰማ እንዳለው ከሆነ ታዲያ ፕሬዚዳንት ትራምፕ ራሳቸው ከሚከተሉት የኒዮሊበራል ፍልስፍናና መርህ ጋር እየተላተሙ ነው። አሜሪካ ራሷ የተፈተለችበት የዚህም ፖለቲካል ኢኮኖሚ ድርና ማግ ተርትረው እያላ ያሉት ነው። እርሳቸው እያራመዱት ባለው በዚህ የታሪፍ ፖሊሲ ምክንያትም ከኮሮና ወረርሽኝ ወዲህ እያንሰራራ መጥቶ የነበረው የዓለም ኢኮኖሚ መርታን እንደገና ወደ ኋላ የሚቀለብስ ስለመሆኑም ጭምር ነው ተቺዎች በማመላከት ላይ ያሉት። ሻውንዶንና ባልደረቦቻቸው ብሉምበርግ ላይ ባስነበቡት ትንታኔ ፕሬዚዳንት ትራምፕ የያዙትን አቋም ገና ከጅምሩ አክርረው እያራመዱት በመሆኑም ጉዳቱ የእርሳቸው የታሪፍ በትር በደረሳቸው ሀገራት ላይ ብቻ አይቆምም ነው ያሉት። በተለይም በኢኮኖሚ ግዙፍነታቸው ሁለቱ የዓለም ልዕለ ኃያላን የሆኑት አሜሪካና ቻይና መሃል የሚከሰተው ብቻ እንኳ የመላ ዓለም ኢኮኖሚን ሊያናጋው ይችላል የሚሉት ጸሐፊዎቹም የፕሬዝዳንት ትራምፕ የታሪፍ ፖሊሲ ከቻይና ጋር ብቻ እንኳን የፈጠረው መላተም ዓመታዊ ጥቅል ምርቱ 115 ትሪሊዮን ዶላር ደርሶ የነበረውን የዓለም ኢኮኖሚ እንደገና ያንሸራትተዋል ሲሉ ስጋታቸውን አመላክተዋል። ከጥቂት ቀናት በፊትም ፈንዲንግ ደ ፊውቸር በተሰኘ ገጽ ላይ የወጣ መሰል ትንታኔ ነበር። ጸሐፊው ሪቻርድ መርፊ ናቸው። እኒህ ሰው በእንግሊዝ የታወቁ ፖለቲካል ኢኮኖሚስት ሲሆኑ ፕሬዚዳንት ትራምፕ እያራመዱት ያለውን የታሪፍ ፖሊሲ ክፉኛ ያብጠለጠለ ትንታኔያቸውን በፈንዲንግ ደ ፊውቸር ገጽ በኩል አስነብበዋል። የትራምፕ የታሪፍ ፖሊሲ ያሳየኝ አንድ ነገር ቢኖር አሉ ጸሐፊው፣ የሆኑ አካላት ድንገት ተነስተው መሠረት በያዘው የኒዮ ሊበራል ኢኮኖሚ ውስጥ ጣልቃ ገብተው የራሳቸውን የዓለም ግላዊ ምልከታ ሊጭኑበት ሲሞክሩ የሚፈጠረውን ዘግናኝ ስህተትና ጥፋት ነው። በኒዮ ሊበራል አስተምህሮት ውስጥ አንዴ ቢሆን ትንታኔ አሳምፕሽን አለ በማለትም ጸሐፊው ቀጠሉ። በኒዮ ሊበራል አስተሳሰብ ላይ በሚጫን ፖሊሲ ምክንያት የሚከሰተው ለውጥ ብዙ ጊዜ በጣም ፈጣን ነው የሚል። ስለዚህም በዚህ አሳምፕሽን መሠረት ፕሬዚዳንት ትራምፕ ከውጭ ወደ ሀገራቸው በሚገቡ የመኪና ምርቶች ላይ ከፍተኛ ታሪፍ ጣሉ እንበል፣ በአሜሪካ ገበያ ውስጥ ፈጣን ለውጥ ይከሰታል። ከዚህ በፊት ራሳቸው አሜሪካውያን በርካሽ ይገዟቸው የነበሩ ከውጭ ሀገራት የሚገቡ መኪኖች ዋጋም በጣም ያሻቅባል። በሀገራቸው አሜሪካ የሚመረቱ መኪኖቹ ዋጋ ደግሞ ቢያንስ ባለበት ስለሚቆይ ለመግዛት ተመራጭ ይሆናል። የትራምፕ አንደኛው መከራከሪያም ይህ ነው ይላሉ ጸሐፊው። የአሜሪካ ምርቶች በራሳቸው በአሜሪካውያን ይገበያሉ፣ የአሜሪካ አምራቾች ይበልጥ ይነቃቃሉ ይላሉ። ይህ መላምት ግን በተለይ ከአሜሪካ ኢኮኖሚና ከአሜሪካ ገበያ አንጻር ፈጽሞ የተሳሳተ ነው ተብሎ ብቻ አይደለም በጸሐፊው የተገለጸው የትራምፕን ይህን ሐሳብ ወለፈንዲ ብለውታል አብሰርድ እዚህ ላይ አንድ ከዓመታት በፊት በምዕራባውያን ኢኮኖሚ ውስጥ የተከሰተን ሁኔታ ማስታወስ ጠቃሚ ይሆናል እንደ አውሮፓውያን አቆጣጠር በ2008 ገደማ ነው የምዕራባውያንን ኢኮኖሚ ክፉኛ አናግቶ የነበረውን ክስተት የሚያስታውሱ ብዙ ናቸው ያ በአሜሪካ የፋይናንስ ተቋማትን በተለይም እንደ ሌህማን ብራዘርስ ያሉትን ባንኮች በኪሳራ በማንኮታኮት የተከሰተው የፋይናንስ ቀውስ ወደ ኢኮኖሚ መናጋት ተሸጋግሮ ነበር። ያ ክስተት ልቅ በወጣው የኒዮሊበራል ፍልስፍና ምክንያት መንግሥት እንደ ባንክና ኢንሹራንስ ያሉ የፋይናንስ ተቋማትን የሚቆጣጠርበት ጠንካራ ክንድ እንዳይኖረው ስለሆነ ነው ተብሎ ነበር። ጠንከር ያለ የመንግሥት ክትትልና ቁጥጥር በሌለበት እንዳሻቸው ይንሳፈፉ የነበሩት የፋይናንስ ተቋማት ፊኛዎች ኖረው ኖረው 2008 ላይ በድንገት መፈንዳት፣ በድንገት መተንፈስና በድንገት መሟሸሽ ጀመሩ። በእርግጥ ያኔ መንግሥት በመታደጊያ ገንዘብ ቤላውት ስልት የፋይናንስ ተቋማቱን ከመክሰም ታድጓቸዋል። አሁን እየሆነ ያለው ደግሞ ከዚህ በግልባጩ ይመስላል። እየወጡ ያሉ ትንታኔዎች እንደሚያመላ የሚያመላክቱት የአሜሪካም ሆነ ከአሜሪካ ጋር የንግድ ትስስር ያላቸው ሀገራት እንዲሁም የዓለም አቀፍ ኢኮኖሚ የፋይናንስና የኢኮኖሚ ስጋት የተጋረጠበት በ2008 ከተከሰተው በግልባጩ በሆነ ምክንያት ነው። እየወጡ ያሉ ትንታኔዎች እንደሚያመላክቱት ፕሬዚዳንት ትራምፕ የቆሙለትን የኒዮ ሊበራሊዝም መርህ እንኳ በመጣስ በገበያና ኢኮኖሚ ውስጥ ከተገቢው ርቀትም ጠልቀው ጣልቃ ገብተዋል እየተባለ ነው።